ሰላም ውድ የዳዊት ላፍታ ዩቱብ ቻናል ተከታታዮቻችን፣ ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ፕሮግራማችን ፍጻሜ ድረስም አብራችን ቆዩ። ሕይወት በሩቅ ምስራቃዊቷ ምድር። በደቡባዊ ኤዥያ የምትገኝ ትንሽ ግን ደግሞ ብዙ የአኗኗር ዘይቤ ያላት ምድር ናት። ትንሽ ሀገር ብትሆንም በተፈጥሮ ውበትና በውበት ተሞልታለች። ለዚህም ነው ከጊዜ ወደ ጊዜ ቁጥራቸው የሚጨምር ብዙ ቱሪስቶች ወደዚች ሀገር የሚያቀኑት። ይህም የበለጠ ባለብዙ ቀለም አድርጓታል። በዚያች ምድር በብዙ መልኩ ተመሳሳይ የሆነ የአኗኗር ዘይቤ ሊገኝ ይችላል። እኛም በዚህ መሰናዶ ስለዚች ባለብዙ መልክዓ ምድር ጥቂት ልንላችሁ ወደድን። አብራችሁን ቆዩ። በሩቅ ምስራቃዊቷ ሀገር ቀኑ በጣም በማለዳ ይጀምራል። ትምህርት ቤቶች የሚጀምሩት ከጠዋቱ ሁለት ተኩል በመሆኑ ወላጆች በተለይ ደግሞ እናቶች ልጆቻቸውን ለትምህርት ቤት ለማዘጋጀት ይቸኩላሉ። ስለዚህም አንድ ሰው በመንገዱ ላይ የህፃናት አሊያም ደግሞ የጎልማሶች ሰልፎችና መጓጓዣዎችን በማለዳ ላይ ይችላል። በዚህ ምክንያት ሰዎች በትራንስፖርት መጓጓዣዎች ውስጥ ዝም ብለው በመቀመጥ ብቻ ብዙ ጊዜያቸውን ለማባከን ይገደዳሉ። በገጠር አካባቢ ቢሆን ይህው ተመሳሳይ የችኮላና በማለዳ ቀንን የመጀመር ሁኔታ እንደ ገበሬዎችና አሳ አጥማጆች ባሉ ዜጎች ላይ ይታያል። ልዩነቱ የመንደሩ መንገዶች ብዙ መጨናነቅና በትራንስፖርት የታጨቁ አለመሆናቸው ብቻ ነው። ፀሐይ ስትጠልቅ መንደሮችና ትንንሽ ሰፈሮች ጸጥታ የሚሰፍንባቸው ቢሆንም በከተሞች ያሉ ሰዎች ግን እስከ ምሽት ድረስ ሰላምና ጸጥታ ማግኘት አይችሉም። በዚች ሀገር እለተ አርብ ብቸኛው መስሪያ ቤቶችና ትምህርት ቤቶች ይዘጉና እለቱ እንደ እረፍት አሊያም ደግሞ እንደ ሳምንታዊ በዓል ይቆጠራል። ሰዎች ትኩስ አሳ፣ ስጋና አትክልት የመሳሰሉትን አስቤዛዎች ለመግዛት ገና በማለዳ ወደ ባዛር ይጓዛሉ። ቀኑ አርብ ከሆነ የቤት እመቤቶችን ከማለዳው የኩሽና ስራ ማዳን አይቻልም። እናቶች ምግብ በማብሰል ይጠመዳሉ። ህፃናትም ቢሆን በመደበኛው የትምህርት ዕለት በሚነቁበት ሰዓት ከእንቅልፋቸው ይነሳሉ። ሻይ ቤቶችም የሚከፈቱት ከጠዋቱ ጸሎት በኋላ ነው። ስለዚህ የስራ ቀንም ይሁን የበዓል የትኛውም ቀን ሁልጊዜ በባንግላዴሽ በማለዳ ይጀመራል። በባንግላዴሽ በብዛት የሚነገረው ቋንቋ ባንጋ ላይ የሚሰኘው ሲሆን ነገር ግን በህንድ አካባቢ እንግሊዘኛ ቋንቋ በድርጅቶችና በመስሪያ ቤቶች ቅድሚያ የሚሰጠው ነው። ትምህርት ቤቶች ኮሌጆችና ዩኒቨርሲቲዎችን ቢሆኑ ከባንጋላ ይልቅ በእንግሊዝኛ ላይ ያተኩራሉ። በዚህ ምክንያት አብዛኛው የተማረው የሀገሪቷ ዜጎች ሁለት ቋንቋን ተናጋሪ ናቸው። የባንግላ ቋንቋ በአንጻሩ በአካባቢያዊ ግንኙነቶች፣ በጽሁፎች ወይም በከፊል የቲቪ ፕሮግራሞች ላይ ብቻ ለጥቅም ሲውል ማስተዋል የተለመደ ነገር ነው። በሩቅ ምስራቃዊቷ ሀገር ሩዝና አሳ የዜጎቿ የአመጋገብ መሰረት ናቸው። ብዙ ሰዎች በቀን ሶስት ጊዜ ሩዝን ከሌሎች የምግብ አይነቶች ጋር አቀላቅለው ይመገቡታል። በሀገሪቷ ሩዝን መመገብ ለድሆችም ሆነ ለሀብታሞች የተለመደ ነገር ነው። አሳም ቢሆን ሌላኛው በብዛት የሚዘወተር የምግብ አይነት ሲሆን ምድሪቷ በወንዞች የታጀበች በመሆኗ አሳ በጣም ርካሽና በቀላሉ የሚገኝባት ሀገር ናት። እንደ ሂልሳ ሩኢ፣ ካትላ፣ ካርፕሌትና ዴል አይነት የአሳ ዝርያዎች ደግሞ በሁሉም ሰዎች ዘንድ ተወዳጆች ናቸው። ከሩዝና ከአሳ ሌላም ዶሮ፣ ፍየልና ላምም ቀዳሚ የስጋ ምንጮች ናቸው። የባንግላዴሽ ሰዎች ኑድልና የተለያዩ ብስኩት አይነቶችን በቤት ውስጥ እንደ መክሰስ አድርገው በብዛት ይወስዳሉ። ባለፉት አስርት ዓመታት ውስጥ የቻይናና የታይላንድ ምግቦች በወጣቶች ዘንድ ተወዳጅነትን እያገኙ የመጡ ሲሆን ምዝጋና ለምግብ ቤቶች ይገባቸውና ፈጣን ምግቦችም በብዛት ይገኛሉ። በሀገሪቱ የሚገኙ ህጻናትና ታዳጊዎች ከቻይና እና ታይላንድ ምግቦች ባለፈ በእነዚህ ፈጣን ምግቦች ላይ ተጠምደዋል። ፖላኦ፣ ብሪያኒ እና የዶሮ ጥብስ አይነት መብሎች በልዩ ቀናት ላይ የሚዘጋጁ ሲሆን ታዳጊ ልጆች በብዛት እነዚህን ምግቦች ይመገባሉ። ጊዜው በክረምት ወራት አካባቢ ላይ ሲሆን ደግሞ ሴቶች የተለያዩ የፒታስ አይነቶችን በመስራት ይጠመዳሉ። ቺቶይ ባባ፣ ኩሊ ናክሽ ባታ በቀዝቃዛው ቃዛው የክረምት ወቅት ላይ በጣም የተለመዱ የምግብ አይነቶች ናቸው። ጣፋጮች ከባንግላዴሽ ዜጎች አኗኗር ጋራ የተሳሰሩ መሆናቸው የማይቀር ነው። ሰዎች ዘመዶቻቸውን ለመጠየቅ ሲሄዱም ጣፋጭ ምግቦችን መግዛት ፈጽሞም አይረሱም። እንግዳ የሚመጣባቸው የቤት እመቤቶችም ቢሆን ለእንግዶቻቸው ጣፋጭ ምግቦችን ያዘጋጃሉ። እነዚህ ጣፋጭ ምግቦች የተለያዩ ስሞችና ልዩነቶች አላቸው። አሚርቲ፣ ቡንዲያ፣ ፎየሽ ሻማይ፣ ቾምቾም፣ እርጎና ካሎጃም ከብዙዎች በጥቂት የሚጠቀሱ ናቸው። ባንግላዴሾች ስላላቸው የአለባበስ ስርዓት ስንመለከት ደግሞ ዜጎች የተለያዩ የልብስ ምርጫዎች አሏቸው። ሃይማኖት፣ ማህበራዊ ሁኔታ፣ የገንዘብ አቅም፣ እድሜ፣ ከተሜነት፣ ወዘተ በአለባበስ ላይ ተጽዕኖ አላቸው። በድርጅት ዘርፍ ወይንም በማንኛው መደበኛ አጋጣሚዎች ወንዶች ሱፍ፣ ቆዳ ጫማ ሙሉ እጅጌ ሸሚዝና ከረባት ያሉ የማህበራዊ አይነት አለባበሶችን ያዘወትራሉ። እዚህ በተጨማሪ ቢጃማዎችም በመደበኛ አጋጣሚዎች ላይ በወንዶች ይለበሳሉ። ትምህርት ቤቶችና ኮሌጆች ዩኒፎርም ያላቸው ሲሆን ተማሪዎች ይህንን ፕሮቶኮል መጠበቅ አለባቸው። መደበኛ ባልሆኑ አጋጣሚዎች ወንዶች ሉንጊ ቲሸርት፣ ሱሪ፣ ስኒከር እና ሌሎችንም የሚያጠቃልለው የተለመደ ቀሚሶችን ሲለብሱ፣ ሴቶች በአንጻሩ ፓታና ሻልዋር ቀሚስ ለብሰው ይወጣሉ። ከዚህም ባለፈ እንደ ፓሄላ ባይሻክ ያሉ የተለያዩ ብሔራዊ ቀናት ደግሞ የራሳቸው የሆነ የአለባበስ ኮድ አላቸው። በእነዚህ ቀናት ወንዶች ነጭ ፓንጃቢ ለብሰው ሲወጡ፣ ሴቶች ደግሞ ቢጫ ሼር ለብሰው ይወጣሉ። በባንግላዴሽ በሁሉም የአገሪቷ ክፍሎች ከቅርብ ጊዜ ወዲህ ባለብዙ ፎቅ ህንፃ ማየት የተለመደ ሆኗል። በኢንዱስትሪ አካባቢዎች የቤት ክራይ አንዳንድ ጊዜ በጣም ውድ ስለሆነ ሁለት ቤተሰቦች በጋራ አንድ አፓርታማ ሲጋሩ ማየት የተለመደ ነው። ሌላው ከከተሞች መስፋፋት ጋር ተያይዞ የህፃናት መጫወቻ ሜዳዎች ለልማት እየተወሰዱ የገበያ ማዕከሎች፣ አፓርታማ ቤቶችና ህንፃዎች ይገነቡባቸዋል። በዚህም ህፃናት ከቤት ወጥተው ለመጫወት በቂ ቦታ ስለሌላቸው የሞባይልና የኮምፒውተር ጨዋታዎች ሱስ እየሆነባቸው መጥቷል። ይሁን እንጂ የገጠር መንደሮች አሁንም ከጭቃ አፈር፣ ገለባና ከቆርቆሮ የተሰሩ ቤቶችን ይዘዋል። በገጠር አካባቢ በብዛት ኩሽናዎች ከዋና ቤት ቤት ተለይተው የሚሰሩ ሲሆን በመንደር ውስጥ ያሉ ቤቶች አሁንም በረንዳ የከብት ማቆሚያና ቴራስ አላቸው። ወደ ሃይማኖት ስንመጣ ከዘጠና በመቶ የሚጠጋው የሀገሪቷ ህዝብ ሙስሊም ቢሆንም ባንግላዴሽ ዓለማዊ ሀገር ነች። የሁሉም ሃይማኖት ሰዎች ሃይማኖታዊ ጸሎታቸውን በነፃነት መፈጸም ይችላሉ። ሙስሊም፣ ሂንዱ፣ ቡድሂስት፣ ክርስቲያን፣ ባይስ እና ሌሎችም ሃይማኖቶች በጋራ በሰላም ይኖራሉ። በአጠቃላይ በባንግላዴሽ ውስጥ የሁሉም ሃይማኖት ሰዎች በሰላም እና በመከባበር ውስጥ ናቸው። በዚች ምድር ሁሉም ሰው የሚከተላቸው የስብና ምግባሮች አሉ። ለምሳሌ ሁለት ሰዎች ሲገናኙ እንደ የሃይማኖታቸው ሰላምታ ወይንም ሌላ ሃይማኖታዊ ቃል ይለዋወጣሉ። እንግዶች ሲመጡ ተቀባዮቻቸው በተቻላቸው መጠን እነሱን ለማስደሰት ይሞክራሉ። ልጆች ታላላቆቻቸውን ሽማግሌዎችን ባዩ ቁጥር ሰላምታ እንዲሰጡ በትምህርት ቤት ይማራሉ። ሰዎች ለማዕድ ከአዛውንት ጋራ በጋራ ሲቀመጡ ታላላቆቻቸው ቀድሞ ማዕዱን እንዲባርኩና እነሱ ቀድሞ እንዲያነሱ መፍቀድ የተለመደ ነው። ልጆች የወላጆቻቸውን ምክርና ትዕዛዝ በአክብሮት ይከተላሉ። በአጠቃላይ የባንግላዴሽ አኗኗር ዘይቤ የሚደነቅ ነው። የህይወት ፈተና አለ። በችግር ውስጥ ማለፍና በምቾት መኖርም የህይወት መልክ ነው። ቢሆንም ግን ከሞላ ጎደል እስካሁን ባለው ህይወት በባንግላዴሽ አሁንም በጣም አስደሳች ነው። እኛም ለዛሬ በዚሁ አበቃን። በቀጣይ እስከምንገናኝም መልካም ጊዜ ይሁንላችሁ።